ወርድ አንድ ሳክራመንት የሚለውን ቶፒክ ነው ምንጀምረው። ወርድ አንድ ሳክራመንት ሃው የጄኒዩን ቸርች አይደንቲፋይድ እውነተኛ ቤተክርስቲያን እንዴት መለየት እንችላለን? እውነተኛ ቤተክርስቲያን እንዴት ማወቅ እንችላለን? ራእይ ምዕራፍ ሁለት ቁጥር አንድ ቁጥር ስምንት ቁጥር 12 ቁጥር 18 ቁጥር ምዕራፍ 3 ቁጥር 1 ምዕራፍ 3 ቁጥር 7 እና ምዕራፍ 3 ቁጥር 14። እነዚህ ሰባቷ ቤተ ክርስቲያናትን በአንዴ የሚዳስሰው ማለት ነው። ሰባቷ ቤተ ክርስቲያናትን በአንዴ ይዳስሳል ይዳስሳል። እዚህ ጋር ነው ያሉት ሰባት ናቸው አይደል? ሁለት አንድ ላይ የመጀመሪያይቱ ቤተ ክርስቲያን ቁጥር 8 ላይ፣ ሁለተኛይቱ ቁጥር 12 ላይ፣ ሶስተኛይቱ ቁጥር 18 ላይ አራተኛይቱ ምዕራፍ 3 ቁጥር አንድ ላይ አምስተኛይቱ ምዕራፍ 3 ቁጥር ሰባት ላይ ስድስተኛይቱ እና ምዕራፍ 3 ቁጥር 14 ላይ ስድስተኛ ሰባተኛይቱ። ኦኬ ሌትስ ጎ። ድምጽ ክሊር ነው ይሰማል። ላውድ ኤንድ ክሊር ይሰማል። ምንም የሚረብሽ ነገር የለም።

ኢንተርፕሬት የምናደርግበት መንገድ በዚህ መንገድ ነው። ኢንተርፕሬት የሚደረገው እና ቤተክርስቲያን ማለት ይላል ኢች ሎካል ቸርች ኢስ አን አውት ክሮፕ ኦፍ ዩኒቨርሳል ቸርች፣ ያቺ አለም አቀፋዊቷ ቤተክርስቲያን ኦር ቦዲ ኦፍ ክራይስት ተብላ የምትታሰበው የሱ አውት ክሮፕ ናቸው፣ የእሱ ዝርያ ናቸው፣ የሱ አንዱ ክፍል ናቸው። እያንዳንዱ ሎካል ቸርች ማለት ነው የዛች ዩኒቨርሳል የሆነችው ቸርች ክፍል ናቸው። ዴን ኔቸር ኦፍ ዘ ቸርች ፋሚሊ አብ ዳግም የወለዳቸው ኦር ዳግም እንዲወለዱ ያደረጋቸው ቤተሰቦች ክራይስትስ ሚኒስተሪንግ ቦዲ በክርስቶስ አካል ውስጥ ሚኒስተር የሚደረጉ ኦር ክርስቶስ በሞቱና በተንሳኤ ያገኘውን ነገር የሚቀበሉ በክርስቶስ ኢየሱስ ስራ የሰራውን ነገር ማለት ነው። ኤን ፌሎሺፕ ሰስቴንድ ባይ ሆሊ ስፒሪት በመንፈስ ቅዱስ ህብረት ደግሞ የሚጠነክርና የተያያዘ ማለት ነው። ቤተ ክርስቲያን ማለት በአብ ጥሪ ዳግም ተወልደው በክርስቶስ አካል ውስጥ የሚያድጉ እዛ ነርቸር የሚደረጉ እና በመንፈስ ቅዱስ ሰስቴን የሚደረጉ አማኞች ስብስብ ማለት ነው። ኦኬ The world that contains self-styled churches with doubtful or false, uh, credentials. አለማችን ራሳቸውን በሚመስሉ እና በሚያጠራጥሩ ሀሰተኛ በሆኑ ቸርች ነን በሚሉ ሰዎች ምን ተብላለች? ተወራን ያለችው ኦር ተከባን ያለችው። ለምሳሌ ዘ ዩኒታሪያን ቸርችስ እንደ ዘ ሞርሞን ቸርች ቦዝ ኦፍ ዊች ዲኔ ዘ ትሪኒቲ። ለምሳሌ ዩኒታሪያን የሚባሉት አብ ብቻ ነው አምላክ ብሎ የሚያምኑ አሉ። ዩኒታሪያን ዩኒታሪያንስ ተብሎ ይጠራሉ። አብ ብቻ ነው አምላክ፣ ኢየሱስ ክርስቶስ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም ብሎ የሚያምኑ ኤንድ ሞርሞኖች አሉ። ፖሊቲስቶች ናቸው። ኢየሱስ ክርስቶስ is another deity ከአብ የተለየ በምንድን ነው። ይሄ ሪፕሮዳክሽን የመጣ አምላክ ማለት ነው። ሪፕሮዲውስ ተደርጎ የመጣ አምላክ። ሌሎቻችንም ጠንክረን በርትተን እንደ ኢየሱስ የምንሄድ ከሆነ አምላክ እንሆናለን ብሎ የሚያምኑ ሊሲፈር እና ኢየሱስ ክርስቶስ ወንድማማቾች ናቸው። ያኛው የመጥፎ ልጅ ነው፣ የኛው ኢየሱስ ጥሩ ልጅ ነው ምናምን እያሉ የሚያምኑ ናቸው። ራሳቸውን እንደ ክርስቲያን ነው አክሌም የሚያረጉት ኤንድ የሚያስቡት ዩኒቴሪያኖችም እንደዛው በጣም ሪጅር ናቸው። ስላሴ የሚባል ነገር ካዩ ያጦለውሏቸዋል። ልክ እንደ ኦንልጅ ሰሶች ማለት ነው። ኦኬ እንደ ኦንልጅ ሰሶች ፈርዘር ሞር ኮንግሬጌሽንስ ዳት ዋንስ ሄልድ ዳት ፌዝ አን አምቢጊዩስሊ ሃቭ ቢን ኖን ቱ ላፕስ ቱ ዘ ፖይንት ዌር ኢትስ ሃርድ ቱ ኖው ኢፍ ዜይ አር ቸርች ኤኒሞር አንዳንዶቹ ደግሞ አንዳንድ ኮንግሬጌሽኖች ደግሞ መልካም የሆነውን እውነተኛውን ትምህርት የሆነ ጊዜ ላይ ይዘው የነበሩ፣ አሁን ላይ ግን ቸርች መሆናቸው እንኳን የሚያጠራጥር የምር እነዚያውን ክርስቲያኖች ናቸው በሚያስብል ደረጃ ላፕስ የሚያደርጉ ኦር ወደኋላ የሚሄዱ አሉ። ዲዘርመንት ኢዝ ዴርፎር ነሰሰሪ። ስለዚህ መለየት የሚባለው ነገር፣ በስርዓቱ ቼክ ማድረግ የሚባለው ነገር ምንድን ነው ማለት ነው? ነሰሰሪ ነው እጅግ በጣም አስፈላጊ ነው።

የሮማን ካቶሊክ ፖፑን እና ያንን አድሚኒስትሬሽን እና ቴዎሎጂውን ተቃውሞ ከወጡ በኋላ ሪፎርመሮቻችን ማለት ነው ከወጡ በኋላ እውነተኛ ቤተ ክርስቲያን ማለት ምን ማለት ነው የሚለውን ነገር ዲተርማይን ማድረግ ነበረባቸው። እንደ መጽሐፍ ቅዱስ ጀጅ ማድረግ ነበረባቸው። እቺ ናት እውነተኛ ቤተ ክርስቲያን የሚለውን ነገር ማስቀመጥ ነበረባቸው። ፍሮም ስክሪፕቸር ፋውንድ አንሰር ኢን ተርምስ ቱ ክራይቴሪያ ከመጽሐፍ ቅዱስ ሁለት መስፈርቶችን ከመጽሐፍ ቅዱስ ሁለት መስፈርቶችን አግኝተዋል ኦር አውጥተዋል። እውነተኛ ቤተ ክርስቲያን ማለት እቺ ናት ለሚለው ማለት ሁለት መስፈርቶችን ሲያወጡና ያለን አንደኛ the faithful preaching of the word of god ታማኝ የሆነ የእግዚአብሔር ቃል ስብከት ያለበት ይሄ ለራስ የማይተረጎምበት እንደ ራሴ ስለራሴ ከኔ ወደ እኔ ወይም የሆነ ነገር ያዩና በቃ እንደፈለጉም ይፈቷል ነው። እንደዛ ያልሆነ ለእግዚአብሔር ቃል እውነት ታማኞቹ የሆኑ እነሱ እውነተኛ ቤተክርስቲያኖች ናቸው የሚል ፌስፉል ፕሪቺንግ ኦፍ ወርድ ኦፍ ጋድ የሚል የመጀመሪያ ክራይቴሪያ ያመጡ ማለት ነው። የእግዚአብሔር ቃል በስርዓቱ እየተበለጠ መሰበክ አለበት የሚል ነው። This means that the group is uh, the group in question teaches from scripture the essentials of Christian gospel. Yeah, Christian የክርስትና ወንጌሉን ኦር በወንጌል ውስጥ ያለውን የክርስትና ትምህርት ትክክለኛውን ምን የሚያደርጉ የሚሰብኩ መሆን አለባቸው ድንያልስ ኦፍ ትሪኒቲ ዲዩቲ ኦፍ ክራይስት ሲን ቢሪንግ አቶንመንት ን ጀስቲፊኬሽን ባይ ፌስ ፎር ኤግዛምፕል ሊንክ አባረንት ኮንቴምፖራሪ ግሩፕስ ዊዝ ደ ዴሴቲክ ሴፓሬቲስት ስ ድንያል ኦፍ ኢንካርኔሽን አቶንመንት ምን ምንድናቸው ማንጠሪያዎቹ የሚሆኑት ማለት ነው። ለምሳሌ ስላሴን የሚክዱ የክርስቶስን አምላክነት የሚክዱ ለኃጢአት መስዋዕትነት ክርስቶስ ኢየሱስ መሞቱን የሚክዱ ጽድቅ በእምነት መሆኑን የሚክዱ፣ ለምሳሌ እንደ እነዚህ አይነት ግሩፖች ነበሩ። ግን ራሳቸው እንደ ክርስቲያን ይቆጥሩ የነበሩ ኤርሊ ቸርች ውስጥ ግን የተወገዙ ማለት ነው። ሊንክ አባረንት ኮንቴምፖራሪ ግሩፕስ ዊዝ ዲስቲክ ሴፓሬቲስት ዊዝ ድናያል ኦፍ ኢንካርኔሽን እንድ አቶንመንት ኢቭን የክርስቶስን ከድንግል መወለድ ሚናውንና ያንን ትሩዝ የሚክዱ ነበሩ ኤርሊ ቸርች ውስጥ ለምሳሌ ነበሩ። እንደዛ አንደኛው ዮሐንስ ምዕራፍ አራት ቁጥር 1 እስከ 3 መንፈስ ከመናፍስ ከእግዚአብሔር ሆነው እንደሆነ መንበሉ መርምሩ የሚለው ሀሳብ የመጣው ለዛ ነው። ስለዚህ በዛ ይጣራ ነበረ። አንደኛው ዮሐንስ ምዕራፍ ሁለት ቁጥር 19 ላይ ደግሞ ከእኛ ወጡ ዳሩ ግን ወገን አልነበሩም ወገን አልነበሩም የሚለው ሐሳብ ከዛ ጋር ተያይዞ ነው ያለው። ከኛ ማሃል የወጡ አሉ ን ምን እያስተማሩ ወጡ ሲባል ኢንካርኔሽንን ይክዱ ነበር። ለዛ ነው ምራፍ አንድ ላይ ምን ብሎ የጀመረው ያየነውን የዳሰስነውን፣ ኦኬ አይኖቻችን ያየነውን በእኛ መካከል የተገለጠውን ከመጀመሪያ የነበረውን የእግዚአብሔርን ቃል የሆነውን ኢየሱስ ክርስቶስም እሱን እነግራቸዋለን፣ ህብረታችሁ ፍጹም ይሁን ዘንድ፣ ደስታችሁ ፍጹም ይሁን ዘንድ የነን ጽፍላችኋለን ነበር። ስለዚህ የዳሰስ ነውን እያለ ዮሐንስ ለምን ያወራ ሲባል ኢንካርኔሽን እየተካደ ስለነበረ ማለት ነው። እግዚአብሔር ነው። ቤር የተደረገው የተወለደው የተጸነሰው እግዚአብሔር ነው የሚለውን ኦልሬዲ መካድ የጀመሩ ግሩፖች ስለነበሩ ማለት ነው። ስለነበሩ ሁለተኛው አንደኛው መስፈርት ምንድን ነው ብለናል? ለትሩ ቸርች ፌስፉሊ ዘ ወርድ ኦፍ ጋድን ፕሪች የሚያደርጉ የእግዚአብሔርን ቃል ፌስፉሊ ፕሪች የሚያደርጉ ሁለተኛው፣ ዘ ራይት ዩዝ ኦፍ ዘ ሳክራመንት እነዚህን ቅዱሳት የሆኑ ስርዓቶችን የሚፈጽሙ ሪፎርመሮች እነዚህን ሁለቱም መስፈርት ነው ለትሩ ቸርች እንደ ማንጠሪያ እንደ ክራይቴሪያ አድርጎ ያመጡትና በዚህ መልክ ነበረ ጀጅ የሚያረጉ የነበሩት ማለት ነው። the right use of the sacrament so what was the right use of the sacrament ሲሉ ምን እያሉ ነው የነበሩት? እዚህ ጋር ሉተርን ብቻ አይደለም የምናየው፣ ሉተርን ግን እናየዋለን። ካልቪንን ብቻ አይደለም የምናየው፣ ካልቪንንም እናየዋለን። እና ሌሎች ሌተር ሪፎርመሮችን

አያቸው እንዴት እንደሚተረጉሙት ሳክራመንት የሚለውን ነገር ሲያዩ እንዴት እንደሚያዩ እንዴት ነው የሚያዩ? ሲባል አንደኛ ኢቮክ ማድረግ ነው፣ ሁለተኛ ኮንፊርም ማድረግ ነው፣ ሶስተኛ ስትረንግዘን ፌዝ ኢን ክራይስት። በክርስቶስ ኢየሱስ ያለ እምነትን ማነሳሳት፣ ኮንፊርም ማረጋገጥ እና ስትረንግዘን ማጠንከር። ሳክራመንቶቹ ግባቸው ይሄ ነው፣ ኢቮክ ከዛ ኮንፊርም ከዛ ስትረንግዘን ማጠንከር በክርስቶስ ኢየሱስ ያለን እምነትን በዚህ መልክ ስራ ይሰሩበታል ነው በዚህ ሜንታሊቲ ነው ሳክራመንቶቹ መሰራት ያለባቸው መደረግ ያለባቸው ቤተክርስቲያን ውስጥ ይህን በዚህ መንገድ ሳክራመንቶችን አፕላይ የምታደርግ ቤተክርስቲያን እሷ ትክክለኛ ቤተክርስቲያን ናት። ስለዚህ በአጭሩ እንደ ሪፎርመሮቹ እና እንደ መጽሐፍ ቅዱስ ፌስፉል ፕሪቺንግ ኦፍ ወርድ ኦፍ ጋድ ወይም እውነተኛ ትክክለኛ በአውዱ ታሪካዊ አካሄዱ በሰዓቱ ለነበሩ ሰዎች ምን አይነት ትርጉም ሰጠ የሚሉ ነገሮች በስርዓቱ ተበልተው የሚሰበክባቸው ቸርቾች እና ሳክራመንትን ደግሞ ኢቮክ ማድረጊያ ኮንፊር ማድረጊያ እና ስትረንግዝ ማድረጊያ በዚህ ሜንታሊቲ የሚያደርጉ ከሆነ እነዚያ እውነተኛ ኮንግሪጌሽኖች ናቸው። ቅድም አይተናል፣ ፌስፉል በሚለው ውስጥ ስለ ክርስቶስ ዴይቲ ኦፍ ክራይስት ትሪኒቲ ሲም ቢሪንግ አቶንመንት ኬሽን ባይ ፌዝ ምናምን የሚሉትን እነሱም በስርዓቱ የሚያስተምሩ ከሆነ የሚያስተምሩ ከሆነ ሶ እነዚህ ማንጠሪያዎች ከታለፉ እውነተኛ ኮንግሪጌሽኖች ናቸው። የዛች ትሩ ቸርች ወይም ዩኒቨርሳል ቸርች የምትለዋ አካል ይሆናሉ ማለት የዛች አካል ይሆናሉ። እንደዛ ካልሆነስ በተቃራኒው ሲባል ሊያር ናት ቸርችስ፣ ዝም ብሎ ስብስብ ነው የሚሆነው። ከቀበሌ ማህበር የሚለይ አይሆንም ማለት ነው፣ አይሆንም።

ምንም እዚህ ለድርድር የሚቀርብ ነገር አይደለም። አንቀበልም፣ እንደዚህ አይነት አካሄድ አንቀበልም። ኢን ኤንድ ባይ ደምሰልቭስ ወይም በሱ ውስጥና በራሳቸው ምንም አይነት ነገር ማድረግ አይችሉም። ሳክራመንቶቹ ምንም አይነት አቅም የላቸውም። ግን ሳክራመንቶቹን አዘ ማጂክ ምንድን ነው የሚለው ራይትስ እንደ ምታታዊ ስርዓቶች አድርጎ መመልከትም የማንታገሰው ነው። ሰች ሱፐርስቲሽንስ ስትራይክ አት ሮማን ካቶሊክ ውስጥ በጣም ራዲካሊ ያን ነገር እንደበላችሁ ኢሚዲትሊ የዘላለም ህይወትን ማግኘት ያለፈው ኃጢአትን ማስተው እንደዛ እንደዛ አይነት ነገር ኢሚዲትሊ ሃፕን የሚያደርጉ አይነት ነገሮች ተብሎ የሚታመኑ አሉ። ልክ ማጂካሊ ጥቅ አድርጎ የሆነ ነገር መለወጥ ማለት ነው። ያ ቸርችም በጣም እንደዛ የሚያስቡ እንዳሉ ይናገራል። ወደ እውነተኛይቱ ቤተክርስቲያን መጨመር ልጅ መደረግን መጨመር ማለት ነው፣ ጥምቀት ማለት ነው። ስለዚህ አንድ ሰው ስናጠምቀው ወደ ቤተክርስቲያን ገብቷል፣ ልጅ ሆኗል፣ የክርስቶስ አካል ሆኗል የሚለውን የምናሳይበት ነው። ኦር አክችዋሊቲውን የሚያገኝበት ነው እርግጠኝነቱን የሚያገኝበት ነው። የሚያገኝበት ነው። Confirmation of one's place in the part of what sharing in the Lord's super means ያለንን በክርስቶስ ኢየሱስ ያለንን ቦታ ማግኘት ማለት ነው። የዛን እርግጠኝነት ማግኘት ማለት ነው። ማግኘት ማለት ነው። ወይም ወደ ቪዚብል ቸርች ወደ ምትታየው አብያተ ክርስቲያን መግባታችንን የምናረጋግጥበት አክቹዋሊቲውን ወር እርግጠኝነቱን የምናገኝበት ነው። ራይት ዩዝ ኦፍ ዘ ሳክራመንት ኢንቮልቭስ አን ኢለመንት ኦፍ ቸርች ዲስፕሊን ዌር ባይ ፕሮፌሽን ኦፍ ፌይዝ አር ቴስትድ ኢን ፐብሊክ ቢሄቪየር ኢዝ ሪቪውድ። ትክክለኛ የሆነ የሳክራመንቶች አጠቃቀም የእምነት ማሳያ ፕሮፌሽን ኦፍ ፌይዝ የሚታይበት የቸርች ዲስፕሊኗ የሚታይበት በቃ ትክክለኛ ቤተክርስቲያናት ለዚህ ነገር ትክክለኛ የሆነ ቦታ ሰጥታለች የሚለውም ጭምር የሚታይበት እምነታችን የሚፈተንበት እና ፐብሊክ ቢሄቨራችንም የሚታይበት ነው። ኦር ግልጽ የሆነ በፊት ለፊት የሚታየው ቢሄቨራችንም ጭምር የሚታይበት ነው። Ideally, a Christian congregation will exhibit other marks of its identity alongside this minimal two. Uh, በእነዚህ ሚኒማሊ ሁለት ናቸው ሳክራመንቶች እኛ ኢቫንጀሊካል ሁለት ሳክራመንቶች ነው የምንቀበለው። ወደ ሮማን ካቶሊክና ሌሎች ጋር ስትሄዱ ወደ ሰባት ያደርሳሉ። ግን ቀጥታ በትእዛዝ መልክ የተቀመጠ አይደለም መጽሐፍ ቅዱስ ላይ። ኢቭን ሜሬጅንም እንደ ሳክራመንት ያስቀምጣሉ። ኮንፊርሜሽንን፣ ሜሮ መቀባት ምናምን እነ ቡራኬዎችን ምናምን ያስገባሉ። ሪፐንታንስም እንደ ሳክራመንት ነው ምናምንና እነዚህን አጠረቃቅመው ሰባት ያደርሳሉ። በዛ መልክ የታዘዘ እንደ ስርዓት ደግሞ መጽሐፍ ቅዱስ ውስጥ ስለሌለ ቀጥታ የተቀመጡት አድርጉ ተብሎ ይህንን ለመታሰቢያ ያድርጉ ይሄ ስጋዬ ነው ይሄ ደሜ ነው የሚለው ቀጥታ የተነገረና አጥምቁ ተብሎ ደግሞ ቀጥታ የተነገረ ሁለቱ ብቻ ስለሆኑ ሁለቱ ነው ኢቫንጀሊካልስ የሚወስዱት ሶ እነዚህ ሁለቱ አዘ ሚኒማል ማርከሮች ናቸው። ለትሩ ቸርች እንደ ማርከር ይታያሉ። አይዲያ ላ የክርስቲያን ኮንግሪጌሽን ል ኤግዚቢት አዘር ማርክስ ኦፍ ሂዝ አይደንቲቲ አሎንግሳይድ ዊዝ ሚኒማል ቱ። እነዚህ ሚኒማል የተባሉትን ሁለቱን የታራት የምንለውንና ጥምቀትን ትይዝ እና ሌሎች ማርከሮች አሉ። ግዚቢት የምታደረገው ኦር የምታሳያቸው ሌሎች ማርከሮች እውነተኛ ቤተክርስቲያን ተብሎ ሊታዩ ከሚነሱ ሀሳቦች ውስጥ ደግሞ ሌሎችም አሉ። የመጀመሪያው አንደኛ ዲስፕሊን የቤተ ክርስቲያን ዲሲፕሊን ዲስፕሊን የሌላት ቤተ ክርስቲያን አማኞች ሲያጠፉ ቅዱሳን ከእግዚአብሔር ቃል ውጭ የሆነ ነገር አድርጓል ብላ ባየችበትና በገመገመችበት ዲሲፕሊን የማታረግ ከሆነ ያቺ ቤተ ክርስቲያን አይደለችም፣ ሞታለች ኦልሬዲ ተብሎ ይታመናል። ስለዚህ ዲሲፕሊን ማቴዎስ 1619ን ይጠቅሳል ማለት ነው። ዲሲፕሊን ማድረግ አንዷ ማርከር ነው። ሁለተኛ አን አውቶራይዝድ ሚኒስትሪ አውቶሪቲ ያለው ሚኒስትሪ ወይም አገልግሎት ማለት ነው። አውቶራይዝድ የሆነ ሚኒስትሪ መጋቢዎች አሉት አስተማሪዎች አሉት ማለት ነው። ስለዚህ አውቶራይዝድ የሆነ ሚኒስትሪ አላት መሆን አለባት። ሐዋርያ ስራ ምዕራፍ 14 ቁጥር 23 እና ምዕራፍ 20 ቁጥር 28ን ጠቅሶ ያብራራል። ሶስተኛው ፐብሊክ ወርሺፕ ጋዘሪንጎች ፐብሊክ ጋዘሪንጎች መኖር አለባቸው። ፌስፉል ፕሪቺንግ ኦፍ ዘ ወርድ ኦፍ ጋድ ባለበት ማለት ነው። ታማኒነት ያለው እግዚአብሔር ቃል በሚሰበክበት ቦታ በዚያ ፐብሊክ ፕሪቺንግ መኖር አለበት አንድ ላይ ተሰባስበው ፕሪች ያደርጋሉ ማለት ነው። ስለዚህ ፐብሊክ ፕሪችንግ ያለበት፣ ፐብሊክ ወርሺፕ ያለበት ዕብራውያን 10:25 እንደተለመደው መሰባሰባችሁን አትተው የሚለውን የሚያብራራው ኤን ሳፈሪንግ አንደር ደ ክሮስ በመስቀሉ ስር ሆኖ መከራን መቀበል፣ ለክርስትና መከራን መቀበል አሁንም የእውነተኛይቱ ቤተክርስቲያን ማሳያ ነው። መከራን አቮይድ የሚያደርጉና ከመከራም ይሸሹዋል። ያ ማለት ያው መከራም ፈልጋቸው ሄዳችሁ ግቡበት አይደለም። ፖይንቱ ኦኬ፣ ፈልጋቸው ሄዳችሁ መከራ ውስጥ ግቡ አይደለም፣ ግን በክርስትና ምክንያት በመስቀሉ ምክንያት የሚመጣ መከራ አለ። ያንን አንደርጎ የምታደርግ ማለት ነው፣ በዛ ውስጥ የምታልፍ ሰው እውነተኛ ቤተክርስቲያን ናት ይላል። አንደርጎ ተክሮስ ሐዋርያት ምዕራፍ 14 23 ምዕራፍ 20 29ን እያዩ መሄድ ይቻላል። the reformed church specified the functioning system of discipline ዲ ማር ር ዲሲፕሊንን በተለይ እንደ ሶስተኛው የትክክለኛ ቤተክርስቲያን ማረጋገጫ ኦር እንደ ትክክለኛ ቤተክርስቲያን ማሳያ አድርገው ሪፎርመሮች ያያሉ። ኦርደሩ እንዳለው ሆነው ማለት ነው። እግዚአብሔርን ቃል በስርዓቱ በልታ የምታስተምር ከዛ በኋላ ደግሞ ሳንት እነዚህ ቅዱሳት የሆኑ ስርዓቶችን በስርዓቱ የሚፈጽሙ ሶስተኛ አድርጎ የሚያመጡት ዲሲፕሊን ነው። ብዙ ጊዜ ትክክለኛ የሆነ ዲሲፕሊን ያላት ምእመኖቿ ዲሲፕሊን ያላቸው ለቪዝብል ቸርች ጥሩ ማሳያ ወይ ትክክለኛ ማሳያ ሊሆን ይችላል። ታይተስ 113 ቲቶ 13 ምዕራፍ 2 15 እና ምዕራፍ 3 ቁጥር 10 ላይ ያለውን ይዘው ያብራራሉ። በዛ መልክ ማለት ነው። charismatic and others today specify the active ministry of every ለትሩ ቸርች ኤፌሶን 4 ከቁጥር 7 እስከ 16 ይዘው ደግሞ አንዳንድ አንድ ካሪዝማቲኮችና አንዳንድ ዲኖሚኔሽኖች ደግሞ ሁሉም አባላት የሆነ አገልግሎት ላይ መሳተፋቸውን እንደ እውነተኛይቱ ቤተክርስቲያን ማሳያ አድርገው እንደ መስፈርት ያመጣሉ። አንዳንድ ካሪዝማቲክ ቸርቾች ማለት ነው። This additional marks are እነዚህ አዲሽናል ማርክ አድርገን ከሁለቱ ውጪ ያመጣ ነው። የመጨረሻ ኢሴንሻል ናቸው ልክ እንደ ሁለቱ በቃ የመጨረሻ ማረጋገጫና ኢሴንሻል ናቸው ብለን ግን የምን ቆጥራቸው አይደሉም። ነገር ግን የምን ጥላቸው አይደሉም። አት ሴም ታይም የምን ጥላቸውም አይደሉም። ግን የመጨረሻ ማሳያ አድርገን የምንቆጥራቸው ቆጥራቸው ግን አይደሉም። ሁለቱ ናቸው የመጨረሻ ማሳያ እውነተኛ ቤተክርስቲያን ናት አይደለም የሚለውን ነገር ለማሳየት መጨረሻ ማሳየት አድርጎ የሚመጡት ማንና ማን ናቸው? ጥምቀት እና ይታራት። a church that lacks them is certainly deficient. እነዚህ ሁለቱ የሌላት ቤተክርስቲያን በእርግጥም ጎዶሎ ናት። የታመመች ናት፣ ጎዶሎ ናት። but it would not be true to say that it's not a church at all. በጨራሹን ግን ቤተክርስቲያን አይደለችም እንድንል ግን አያስደፍርም? ወደዛ ነገር እንዲመጡ ግን ልናደፋፍር ይገባል። ምክንያቱም አደገኛ ፖዚሽን ላይ ስለሆኑ ማለት ነው። ቃሉና ቤተክርስቲያን ነው አይደል? ሁለቱን አያይዞ በዚህ አሁን ዘጋ። ወደ ስድስት ነው ሰባት ጥቅሶችን አመጣና በዚህ አድርጎ አብራርቶ በአንድ ገጽ ዘጋ ማለት ነው። ምጥን ነው አይደል? እውነትም ኮንሳይስ ነው። ምጥን ያለች ናት። ያ ምጥን ያለች ናት። ኦኬ ሁለተኛውን ርእስ እንቀጥላለን።